ሰላም ሰላም፣ ውድ የቻናሌ ቤተሰቦች በሙሉ፣ ዛሬ እንደ ቴሌግራም አፕሊኬሽንን በመጠቀም ገንዘብ በቴሌግራም እንደምንሰራ የማሳያችሁ ይሆናል። ለዚህ ቻይናል አዲስ ከሆኑ ላይክ፣ ሸር፣ ሳብስክራይብ በማድረግ ይህን ቻይናል ድጋፋችሁን እና ፍቅራችሁን አሳዩን። ቀጥታ ወደ ፕሮሰሱ የምንገባ ይሆናል። በመጀመሪያ ወደ ቴሌግራም አፕሊኬሽኑ እንገባለን። ከዛም በታች በኩል በጎን ላይ የእርሳስ ምልክቷን እንነካለን። ከዛም ኒው ቻይናል ክሬት ኒው ቻይናል እንላለን። የቻይናላችን ስም እስቲ ዝም ብለን ኢትዮ እንበለው። ከዛም በመቀጠል ራይት እንላለን። ፖብሊክ ፕራይቬት የሚላለን፣ እኛ ፐብሊክ ነው የምንመርጠው። ከዛም ሊንክ አድ እናደርጋለን። ሊንኩን እስቲ ዩደብሊው ብንል እንግዲህ ራይት እንላለን። ክሬት ያደርግልናል ማለት ነው። እናም ኮንታክታችንን አድ ማድረግ እንችላለን ከዛም ወደ ቻናሉ እንገባለን ማለት ነው። ከዛም እዚህ ጋር ነው ብር እንደት መስራት እንደሚችሉ የማሳያችሁ። ከትታ እዚህ ጋር እናይካና ፕሮፋይላችንን ኤዲት ውስጥ ገብተን ኢታች ወደ መጨረሻ አካባቢ አፍሊት ፕሮግራም የሚለውን እነካለን። ከዛም እዚህ ጋር ለሶስት ወር ለአንድ ዓመት እና ለላይፍ ታይም ምናምን የሚለውን እነካለን። ኤንስቴ ለሶስት ወር የሚለውን ሊንካ፣ ከዛን ጆይን ፕሮግራም እንላለን። ከዛን ሊንኩን ኮፒ አድርገን ወደ ቻይናላችን መተን ቻይናላችን ውስጥ ፔስት እንለዋለን ማለት ነው። ሊንኩን ፔስት እንላለን። ከዛም ቀጥታ በዚህም ወይ ሰው ገብቶ ባየ ቁጥር ሊንኩን ነክቶ በገባ ቁጥር ለእኛ ስታር የሚሰጠን ይሆናል። ስታሩን እንዴት እንደሚሰጠን እና እንዴት መቀበል እንደሚችል በሌላ ቪዲዮ የማሳያችሁ ይሆናል። እስከዛ ላይክ፣ ሼር፣ ሳብስክራይብ በማድረግ ተባበሩ ነበር።